ፖለቲከኛ ጋር ይጣላል ቆይኔ፣ ጋር መጀመሪያ የነበራችሁ ጊዜ አልፈልግሽም ስትላት አልነበረም፣ ወጪ ይሁን ማን። ከዛን ጊዜ የብዙ የመቀራረብ ነገሮችን አልነበረን፣ ገባካ? ከዛ በኋላ ነው የተቀራረብን። ከሁለት አመት ከአንድ አመት በፊት ነው እና ማለት እኔ ብዙ ምንም መጥፎ ነገር እስካሁን አላወራሁም። ኦሮሞ ህዝብ እንደዚህ እንጨርሰዋለን ምንም ነገር አላልኩም። ዮኒ ማኛ ላይክ ጌይ ነው ከእህቱ አስረግዞን እህቱ የመጣው ቤተሰቦቹ እንደፍረን የመጣው እናቱ እንደዚህ ከሊንዳ ወልደዋል ማለት ብዙ ብዙ ነገሮችን ነው እየሰማኝ ነው

የዛን ጊዜ ኮ ላይክ አይባልም አይኑ አውቃለሁ፣ ግን ምንም ማድረግ አልችልም። በቃ ከአቅሜም በላይ ሲሆን ቤተሰቦቼ በሙሉ ነው የተጣሉ እንዳለን የተጣላሁት ከቤተሰቦቼ በዚህ የሁለት ቀን የተነሳ ማለት ነው። ገባ። ኢቨን እናቷን እንደዚህ ስታደረጋት ቤት ዘግታት ነው የምትውለው። ኢትዮጵያ እኛ ተባብረን ያወጣናት ከኢትዮጵያችን ልጅ ቤት ዘግታት ነው የምትውለው። አስራ አንድ ሰዓት ነው የምትመጣው፣ በኢትዮጵያ አስራ አንድ ሰዓት ማለት ነው። መኝታ ቤት ነው ያለው። ስም ማርያምን ማለት ነው 11 ሰዓት ነው እናት የምትመጣ ግባ 11 ሰዓት መጣ ነው ይሄ ውሸታም ትበል እዚህ አይደለም ዮኒ ማኛ አሁን ያልገባክ ነገር አለ ኢትዮጵያ ውስጥ ነው እያልክ ያለው ከኢትዮጵያ እኛን እንድትወጣ ያደርገናል እኔ እነግርሃለሁ በግልጽ እናቷን ዲስሪስፔክት ማድረግ አትፈልግም በግልጽ አድርጌ ልንገርክ ማለት ነው። ማርያም እናቷን ስታወራ ስትሰማት ልንገርክ ንገርክ ይሆን ማለት ከመጨመሪያ እስከ መጨረሻ ስለ ፕሮጀክትና ስለ ፕሮሚሽን ብቻ ነው እያወራች ነበር። ምንም ዴዚን የሚጠቅም ነገር አላወራች ምንም ነገር ማለት ነው። ገባካ? ፕሮሚሽን የምትሰራው የነበረው እንደዚ አንድ ብርም አልተቀበለች። ምስ ሶኬ እናቷ ነች፣ አሳድገጫት። ልትወሰደው ስለ እሱ ምንም አያገባኝም። ገባካ? የቤትን ገበና ግን ቤት ነው የሚተወው፣ ሶሻል ሚዲያ ላይ አይወጣም። እናት ሆኖ የጀመረችው ሶሻል ገበናውን ወደ ሶሻል ሚዲያ ማውጣት። ኢቭን የእናቴ ፎቶ ዘቅዝቃ እንድ እንድትሰደብ እናቴን አደረገቻት። እሷ ነች ግሩፕ ሰብስባ ማለት ነው። ቆንጆ ያልገባህ ነገር በእናትና በልጅ መካከል ዋዩን ባው ባዶን እሱን ያልገባህ ነው እንዴ? ቮይስ አለ እኮ ልንገርህ፣ ልላክልህ ይሆን ይማኛ እንዴ እኔ ፕሪ ዊ አምሃራ ነኝ፣ እሱ ትግራዋይ ነው። እኔ ያሉ ደሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ። እቺ ልጅ እኮ እኔን ልንገርህ ይሆን ይማኛ እኔ ብዙ ቤቱ ሰዎች አቃለ ገባህ አደለም። ከሁለት ብሔር ከሌላም ሆኖ ከአንድ ብሔር ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔና ይህች ዴዚ ተዋደን አልተፋቀረን አ ደሞ አብረን ልንሆን እንችላለን፣ ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትጋባህ ማለት እኮ አይደለም። አደለም ገባ። እች ልጅ ግን አእምሯ ዳሜዥ ሆኗል። ይሄ ብቻ ነው እያልኩኝ አሉት። በአንተ ጉዳይ ብቻ አይደል እንዲህ ነገር የተፈጠረ ከድሮ ጀምሮ ተድሮ ጀምሩእኔ የማልጽማማው ከአንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋለሁ። የ2024 ብራንድ ኒው ካር የምትነዳ ናት ዴይዚ። አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም፣ አይሰጠውም። ደግሞ ይህን ድሪም ያመጣችው ዴይዚ ናት። ዴይዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቀርን ያለችው በዴይዚ ሀሳብ ነው እና ስለዚህ አንዳንድ ቦታ ስትሄድ አቢ ስለሚያደርጓት ቤት በብዛት እንውላለን። በእናትና በልጅ መካከል እኔ እሻላለሁ። ለምንድን ነው ያላልኩትን ወሬ እያወረች? የራሴን ነገር ማለት ነው አንተ የምትወዳት ከሆነ ያልገባሽ ነገር አለ። አንዳንደኛ ጋር ለማለት ፈልጌ ነው። ሰው በጣም ይቀርታል። ገባ ከእኔ ስለ ዴዚ እና ስለ እናቷ ላስረዳ እዚህ አይደለም የመጣሁት። ገባ እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገሩን መውጣት ትችላለች። ምክንያቱም ሙሉ ፕሩፍ አላት ልጅቱ ከልጅነቷ ጀምሮ ማለት ነው። አንተን ወደ ፈረንሳይ የምትወስዳት በአንተ ትኬት ገዝተላት ነው አንተ ሆቴል ከፍለላት ነው ወይስ በራሷ ነው? ይህን እየጠየኩት ነው ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተን የምታደርገው የመጀመሪያውን ነገር ልጨርስና ወደዛ ሄድልሃለሁ። እሺ ገባህ? ያው አንዴ ባካችሁ አትደውሉ። ያው እኔ ልንገርህ እችን ልጅ እዛው አለች፣ ታጠገብህ ነች፣ ጠይቃት ትችላለህ። እኔ አስረግዢ እንደዚህ እናቴም ለራሱ ሁሉም ያለኝ በሪከርድ ምናምን ትላለች ሁልጊዜ። ገባህ? ኦኬ፣ ሪከርዱን ታምጣውና እኔ ለዚህ ህዝብ በሙሉ ይቅርታ ጠይቃለሁ። ገባህ? እኔ ያልኩት ነገር ካለ አሁን ስላልኩ ደሞ ይቅርታ። አይ ሁሉ ነገር ምንም አታመጪም አንቺ፣ ምንም አታመጪም ብላታል እናቷና፣ ምክንያቱም እኔ አልኩት በቲክታክ እና ኢንስታግራም የወሰድኩበት ጊዜ ነው። እህ ከኔ ጋር ያለው እሷን አድ እናት ይሁን አይደለም። ያልኩት ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ እሷን ነው እንደዛ ያልኩት። አይ እናቷ፣ የእናቷ ቮይስሜል ላይ ለሊንዳ ነው ያከቹ ሊንዳ ነሽ ለእናት ይሁን ሊንዳን ያልኩበት ምክንያት ደግሞ ሁሉም ነገር ኮንትሮል አርከዋል ምናምን ስላት አንድ ጊዜ እኔና ሜሊ ጠየቅናት። ና ሜላት ናት። ጀርመን ያለችው ናት ወይስ ኬንያ ያለችው ናት?

እና በቃ እኔ መጨረሻ ማወቅ ፈልገው ይሄን ነው አሊ ዴዚም እዚህ ጋር አለች፣ እና ጠይቃችሁ። እኔ አንድ ቀን ወይ አማራ እንደዚህ ነው የኢትዮጵያ ምክትል ጠቅላይ ሚኒስትር ማነው ነው ቢያታጣቀም ይችላል ዘመድ መስሎ ፖለቲካ ማውራት ብዙ ጊዜ ኤክስፕሌን አድርጋለሁ። ስለዚህ ነገር ገባህ? ስለ ፖለቲካ እኔ እና ዴዚ አውርተን አናውቅም በህይወታችን ሙሉ ማለት ነው። ይህ ሁሉ ጊዜ ስናሳልፍ ስለ ፖለቲካ እና ተዋጋ መሰዳደቡን ምን አመጣው? ይሄንን ንገረኝ። ይሄንን እስቲ አስረዳኝ።

ሽግልና ገብቶ አንተና ሳንዴ ገና ተገላግለን ካሱ ምን መልስ አስገናኝ አስታርቀሃቸው ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅህ አስታርካቸው። ዳስ ኖት ዋይ አደን ሰፍ አደን አክሰፕት አም አፕሪሺዬት ዳት ታይም በጣም አዝጂ አዝኝብህ ነበር፣ ግን ኢትስ ኦኬ አንተ ዝም ቢገ ላይክ ነው ሜቢ ቴምፖራሪ ነው ብለ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም። በህይወት ይብሉ ዩቱብ ላይ ሰቅሎታል። ለኔ ፈልገኝ ነው ኢንተሌክት ሰርጓለሁ ዛሬ ህዝብ እንዲሰማ ማንኛው እናት ነው ያም ሲንግል ማም ሆኖ ያሰደጋትን ልጅ ለእንደዚህ አይነት ሰው ሂጂ ጎላክ ብሎ ነው የሚሄደው። እኔን እኮ ትናንት ወጥቶ ለምትወጡ ለአንድ አመት ያብላሻትን ተክሳሽ ነው ምናምን ነገር አለ የት እሱ 5 ሚኒትስ ጎ ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ አላናገራት ሴት አመት አንድ አመት ሆነሽ እናደረገችሽ ነው ዳይፐር ስላረገች ነው ከሳሻት የሚለው። እንደዚህ አይነት ለደብ ጭንቅላት የሌለው ሰው እንዴት ብለን ነው ልጅን ውሰድ የምትለው? ያው ሌላ ሀገር ወስዶ ማትመለስበት መለስበት ደረጃ ልትሆኑ የምትችልበት ጥገኛ የሚኖር አዳፕሽን አዳፕት ሆኖ የሚኖር ልጅ ሰባተኛ ክፍል ተማሪ አንድ ነገር በዚህ ነው ዋንቲንግ ጉድ ነው እንደሱ ይላል። አክሴፕት አላርግም እንጂ ከፈቀደች ግን ካፈቀረችው ያስ ጉድ አውል ስፖርት አርስቲ ሚስቴክም ቢሆን ሰርታ እቀበላታለሁ። ተቃውንም ቢሆን እኮ ኔክስት ላይፍ ስትሄድም እኔ አባካው ባካው ፈራል ሁሉም ነገ ይዘ ኔክስት ኢየር ስትረሳ እሷ ብቻውን ስታለቅስ እኔ ነኝ የምቀበላት እኔ ነኝ ፎዘር ሱፈር ላይፍ። እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታው ነው ደስታዬ ነው። ዲዚ ቢማ ነው። አሁን ደግሞ ይዛችኋት አትበል ይቲ ሆና መውጣት ትችል ነበር። ስ ብራንድ ኒው ካር እየነደስ ነው። ላስ ኢትዮጵያ ሄድ ነው። ጋራጅ አቁመው ነው። ምንም የጎደልባት ነገር የለም። ጅታ ነች። አንዳንዴ ጨውባታ አለው። ጥሩ ልጅ ለማሳደግ ዝም ብላ አይደለም። ኢት ቴክስ አ ሎት ኦፍ ወርክ። ገርፈህም ቆንጥተህም እንትን ነገር አዲስ አበባ የምናድገው ተደብደብን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው? ምን ማለት ነው? ፋሚሊ ብለን እንደገና መጦር እንጀምራለን። እሷ ገና ለገና ዛሬ ስድስት አመት አራት አመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሲያነጋግራት፣ ብዙ ነገር ማውራት አልፈልግም። እሱ እየቀረጸ ነበረ ድምጽ እሱ ነው። እሱ እሱ የሚወዳት ከሆነ እንደዚያ አይነት ነገር አሁን እየሰጣት ኤክስፖዝ ያደርጋታል